ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋ ሁሉም ሰላም ነው። እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንደምታዩት በጣም የሚያማምሩ የሳውዲ ረከቦቶችን ነው ይዤላችሁ የመጣሁት። እስከዛሬ እንግዲህ እነዚህን ረከቦቶች ሰው በሩቅ ሲያዩ በጣም ውድ ነው የሚመስላቸው፣ ደግሞም ውድም ነበር እስከዛሬ የሚሸጠው። ግን አሁን በጣም ቅናሽ አድርገን በጣም በአስተያየት ዋጋ ይዤ የላችሁ መመጥቻ አለሁኝ ከነዋጋቸውን የምነግራችሁ እንሻለ የሁሉ ነው። እያንዳንዱን ፐዝርዝር ዋጋውን የምነግራችሁ ነው የሚሆነው። እንግዲህ ለቻናሊ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበርታቱኝ፣ እንዲሁም የቻናሊ ቤተሰቦች ደግሞ ላይክቸል ያደረጋችሁ ለሌሎች እንዲደርስ አድርጉልኝ ማለት ነው ጋር እንግዲህ የምታያቸውን ረከቦቶች ከረከቦቱ ብቻውን እስከ ዛሬ ከ15 ሺ ከ16 ሺ በላይ የሚሸጠውን ረከቦት ከ12 ሺ ብር ጀምሮ እዚጋ የምታያቸው ረከቦት ከ12 ሺ ብር ጀምሮ ነው ያለው ማለት ነው። አሁን የምነግራችሁ ዋጋውን የረከቦቱ ብቻ ነው። እዚ ጋር የምታየው ትልቁ 12 ሺ ብር። ከዛም በኋላ የማጨሻና የስኳር እቃ የጀበና ማስቀመጫ፣ እናንተ እንደምትፈልጉት በውስጥ እያናገራችሁኝ የምትፈልጉት አይድ ዲዛይን እያስመረጥኳችሁ ዋጋዋን በጠቅላላ የምነግራችሁ ነው የሚሆኑ ማለት ነው እዚህ ጋም ደግሞ የኩኪስ ማስቀመጫ በጣም በጣም የሚያምሩ በነገራችን ላይ ይሄ የኩኪስ ማስቀመጫ ለፕሮግራም ለራሱ ይሆናል ለኩኪስ ብቻ ሳይሆን ለ ለኬክ ለዶናት በጣም ነው የሚያምሩ ብቻው ለራሱ ተቀምጦ በጣም ትልቅ ነው እዚህ ላይ አሁን ቪዲዮ ላይ ትንሽ ሊመስላችሁ ይችላል ግን በጣም ትልቅ ነው ወደ ዋጋው እንግዲህ ስመለስ ረከቦቱ ከ12ሺ የሚጀምር አለ። ፎቶዎች ስላሉኝ በውስጥ የሚፈልግ ሰው ያናግረኝ። የዋጋውን ለመናገር ከፎቶ ጋር ብር ይልክላችኋለሁ ማለት ነው። ከ12ሺ ብር ይጀምርና ረከቦቱ። ማጭሻ ደግሞ ትንሿ 4ሺ አምስት መቶ ብር በጣም ትንሽ የሚባለው። ከዛ አምስት ሺ አምስት አለ፣ ስድስት ሺ አምስት አለ ማለት ነው። እንግዲህ ከነዋጋው የነገርኳችሁ፣ እናንተም አቅማችሁን አውቃችሁ አስባችሁ እንድትመጡ ነው ማለት ነው። እንግዲህ በዚሁ አጋጣሚ ረከቦት አሁን ቀንሶ ነው፣ በጣም ጨምሮ ነበር። ረከቦት አሁን ግን ቀንስ ታድጓል። በተለይ ረመዳንና የኢድ ወቅት ቀረብ ሲል በጣም ይጨምራል። ስለዚህ ይሄን አጋጣሚ ተጠቀሙበት እላለሁ። ለእናቶቻችሁ ሀዲያ ያልገዛችሁ ካላችሁ በዚሁ አጋጣሚ ግዙላችሁ ላለሁ በጣም የሚያማምር ዲዛይኖች አሉት። በተለይ ደግሞ አሁን እዚህ ጋር የምታዩት ማጨሻው ብዙ ጊዜ ትንንሽ የሆነ ከረከቡት ጋር አሁን ብዙ ጊዜ ለሰው ገዝቻለሁ። ከረከቡት ጋር የሚሸጡ ማጨሻዎች ትንንሽ የሆኑና ና ለጌጥ ነው የሚያስቀምጡት እናቶቻችን። ለምን ከፍ ካላለት ያው ብዙ ጊዜ እናቶቻችን ደስ አይላቸውም ማለት ነው፣ ለማጨስም ያን ያህል አያገለግልም ማለት ነው። ግን እዚህ ጋር ያሉ ትልቆች ናቸው። ትልቁ 6500 ብርና 6000 አለ እንደ ዲዛይኑ ና እንደ እንደ ማጨሻው ይለያያል ማለት ነው። ስለዚህ የስኳር እቃ ማጨሻ እና ደግሞ የጀበና ማስቀመጫ ረከቦት ሆኖ ከ22 ሺ ብር የሚጀምር አለ ማለት ነው። ከዛም ደግሞ እናንተ እንደፈለጋችሁ የኩኪ ስም ማስቀም የኩኪ ስም ማድረጊያ የምትጨምሩ ከሆነ ከ7 ሺ ብር የሚጀምር አለ ማለት ነው። እንግዲህ ያው እዚህ ጋር የምታያችሁ ከ7 ሺ 8 ሺ እያለ ልክ እንደ ኩኪስ ማስቀመጫው እንደ ሳይዙ እንደ መጠኑ ነው የሚጨምረው ዋጋው ማለት ነው። እንግዲህ በጣም የሚያማምሩ በጣም ቆንጆና የሳኡዲ ያው እንደምታውቁት የሳኡዲ ረከቦት ነው ኦሪጂናል የሚባለው በጣም ነው የሚያምሩት። በጣም ነው የራሱ በጣም ነው አሁን የገረመኝ በጣም ነው ዋጋ የቀነሰው ማለት ነው። ማጨሻዎቹም እንደምታዩት ከትንሽ እስከ ትልቅ አሉ ማለት ነው። እዚህ ጋር ትልልቆቹ ከፍ ከፍ የሚሉት የምታያቸው ስድስት ሺ አምስት መቶ ብር ናቸው። በጣም ነው የሚያምሩት ለማጨሻም ለመጠቀሚያ የሚሆናል። ሲቀጥል ከረከቦቱ ጋር አብሮም ሲቀመጥ በጣም እንስታይል ማለት ነው፣ ቆንጆ ነው የሚሆነው ሳይዙ ለማጨሻም። ሌላ ማጨሻ እናቶቻችን በጉን አድርገው መጠቀም አያስፈልጋቸውም ማለት ነው። እዚች ከምትያት ደግሞ ትንሽ ያ ማጨሻ 5000 ብር ናት፣ ይቺ ነጭ ነገር ያላት ማለት ነው። እሷም ለጌጥ በጣም ነው የምታምረው። እንግዲህ ዛሬ ከነ ዋጋው ነው ሁሉንም የነገርኳችሁ። እናንተ ደግሞ የምትፈልጉት መጨመር የምትፈልጉ ካለ ሰርቪስ አለ፣ ስኒ አለ፣ ኩኪስ ማስቀመጫ አለ። እነዚህ እነዚህ መጨመር የምትፈልጉ ደግሞ ከሆነ በውስጥ አናግሮች ከነ ዋጋው እየነገርኳችሁ ከነ ፎቶ እያስመረጥኳችሁ እምልክላችሁ የሚሆነው ማለት ነው። ግን ያው ለትልቅ ሰው ከሆነ ለእናቶቻችሁ ከሆነ የምትገዙት የኩኪስ ና ሰርቪሱ ፔርሙዙ ያን ያህል አስፈላጊ አይደለም። ማጭሻና የስኳር እቃ የጀበና ማስቀመጫና ረከቦት ከተገዛ በቂ ነው። ላለ ቀለም ያርጋችሁ ለመስጠት ለምን ሁሉም ሲበዛዛ ዋጋ እንዳይበዛባችሁ ብዬ ነው። እንግዲህ ረከቦት አሁን ቀንሷል ያልካችሁ ያልኳችሁ በምክንያት ነው እኔም ራሴ ስላየሁት ነው። እና እንግዲህ ይህን አጋጣሚ ተጠቀሙበት እላለሁ። ረመዳን ሲቀርብ ኢድ ሲሆን ዋጋ ይጨምራል። በጣም የሚያማምሩና ለምርጫ የሚያወዛግቡ ናቸው። በጣም ነው የሚያምሩት። በጎልደን ብቻ ሳይሆን በሲልቨርም አለን። እንሻአላህ ያው እንደ ነገርኳችሁ ስትፈልጉ ስታናግሩኝ በኢሞ በቴሌግራም በዋሳፕ በተቀመጠላችሁ ቁጥር አናግሩኝ። እኔ የእያንዳንዱን ፎቶ የምትፈልጉት ዲዛይን እልክላችኋለሁ። በጣም ነው የሚያምሩት። ቀጣይ እንግዲህ እንሻአላ አዳዲስ ነገሮችን ይዤላችሁ መጣለሁኝ። ቪዲዮ ላይክ እያደረጋችሁ ጀምሩት፣ አበታቱኝ። እንግዲህ ከዚህ በኋላ አልጠፋም። እንሻአላ አዳዲስ ነገሮችን ይዤላችሁ የምመጣ ነው የሚሆነው እስከዛው ደግሞ ለሀይክ እያደረጋችሁ አበረታቱ ማለት ነው። እስከዛው እንግዲህ አዲስ ነገር ይዤላችሁ እስከመጣ የዛሬውን ቪዲዮ እያያችሁ እያዘዛችሁ ላለው በጣም ቀንዟል። እስከዛው እንግዲህ ሰላም አለኩም ወራህመቱላሂ ወበረካቱ